የተከበራችሁ እንግዶቻችን እንኳን ለመቶ ሃያ ሰባተኛው የዓድዋ ድል በዓል እንኳንም አደረሳችሁ። የተከበሩ የአዲስ አበባ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ጣሶ ወልዳና እንዲሁም ደግሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ ወይዘሮ ሀቢብ አፋሪስ፣ የተከበራችሁ የኪነ ጥበብ ሰዎች፣ እንግዶች፣ ምሁራን ፕሮግራማችንን እንጀምራለን። ልዩ ልዩ ፕሮግራማችንን ከመጀመራችን በፊት በድንቅ ሳሊያን የተዘጋጁና ቅርሶች ስላሉን አብረን እንድንጎበኝ ወደ መኮንን ሆል መጎብኛ ስፍራ እንድንሄድ በትህትና ጠይቃለሁ። ኛ ዓመት ስናከብር እጅግ በታላቅ ደስታ ነው። እኔም የዚሁ የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ምሩቅ እንደመሆኔ መጠን በዚህ የባህል ማዕከል በርካታ ዓለም አቀፍና ሀገራዊ ቲያትሮችን የሰራንበትን ታላላቅ የሙዚቃ ቅንብሮች የተቀነባበሩበትን ድንቅ ማዕከል አለውና ይህ ማዕከል እንደ ድሮው እንደ ቀድሞ አሁንም ስነ ጥበብን ያዳብር ዘንድ ሁላችንም የበኩላችንን አስተዋጽኦ ማድረግ ይኖርብናል። በተለይም በውጪ የምንኖር ዲያስፖራ ተብለን የምንጠራ ለዚህ ማዕከል ትልቅ አስተዋጽኦ ማድረግ አለብንና አሁን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመሆን አዲስ አበባ ዩኒቨርሲቲ ይህንን ማዕከል በየወሩ በየወሩ የዘመን ጨዋታ በሚል ታላላቅ ስራዎችን ለማቅረብ ፕሮግራም ስላለው እናንተም እንድትታደሙ በሚችሉት እንድትረዱ እየጠየቅን ፕሮግራማችንን እንጀምራለን። ፕሮግራማችንን እንዲከፍቱልን የአዲስ አበባ ዩኒቨርሲቲ የባህል ማዕከል ዲሬክተር ረዳት ፕሮፌሰር ተስፋዬ ሸቱን ወደ መድረክ እጋብዛለሁ። ዘና ብላችሁ እንደምትደሰቱ ብዙ ነገር እንደምትማሩ ተስፋ አለኝ። እባካችሁ አንድ ጊዜ በክብር ተስፋዬን ተቀበሉልኝ። ፕሮፌሰር ተስፋዬን እናመሰግናለን። በቅድሚያ እንኳን ለ127ኛው የዓድዋ ድል በዓል በሰላም አደረሳችሁ አደረሰን። ዛሬ ለሁለት ቁም ነገር ነው የተገናኘ ነው። መጀመሪያ እዚህ እንዳያችሁት የመቶ ሃያ ሰባተኛውን የአድዋ ድል በዓል ነው የምናከብረው። ለማክበር ለመዘከር ብቻ ሳይሆን የተገናኘ ነው አድዋን ለመመስጠር አድዋን ትርጉም ለመስጠት የአድዋን ፍኖት ልንከተል የአድዋን ፈለግ ልንከተል ነው የተገናኘ ነው እና ስለ አድዋ በዓል ብዙም አለላችሁ፣ ፕሮግራሞቹ ብዙ ስለሚናገሩ ሁለተኛው እና ትልቁ የባህል ማዕከል ድል ብለን የምናስበው እንደምታውቁት በኢትዮጵያ የኪነ ጥበብ ታሪክ ውስጥ የአዲስ አበባ ዩኒቨርሲቲ ባህል ማዕከል የሀገራችን የኪነ ጥበብ ልሳን ነበር። በአዲስ አበባ ዩኒቨርሲቲ ባህል ማዕከል ያልተወነ፣ ያልዘፈነ፣ ያልሳለ፣ ያላዘጋጀ ኢትዮጵያዊ ከያኔ ማግኘት በጣም ይከብዳል። በድጋሚ እንኳን አደረሳቸው እያልኩ አሁን የአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ ዲን የሆኑትን ዶክተር ዝራ ባተን ወደ መድረክ ጋብዝና እሳቸው የዕለቱን የክብር እንግዳ ይጋብዙልኛል። መልካም ቆይታ ይሁንላችሁ። መልካም የድል በዓል እንዲሆን እመኛለሁ። አመሰግናለሁ። ይሄን ለማስታወስ ዛሬ የምናደርገው ዝግጅት አዲስ አበባ ዩኒቨርሲቲ ይሄ አንደኛው ከአዲስ አበባ ዩኒቨርሲቲ ኮሌጆች መካከል ስነ ጥበባት ኮሌጅ፣ አዲስ አበባ ዩኒቨርሲቲ የትምህርት ማዕከል ብቻ ሳይሆን ወደ ህብረተሰብ እየገባ ከህብረተሰቡ ጋር ያለውን ግንኙነት የሚጀምርበት አዲሱ የዩኒቨርሲቲ የስራ የስራ ጅማሮ መጀመሪያ አይነት ጅማሮ ነው። ስነ ጥበባት ኮሌጅ ብቻ ሳይሆን ሌሎቹ ኮሌጆች ነገ ከነገ ወዲያ በእንደዚህ አይነት ዝግጅት ወደ ህዝቡ እየገቡ ከህዝብ ጋር የሚሰሩትን ስራ የሚያሳያችሁ ነው። ዛሬ ግን የምናከብረው የዓድዋ ድል ለኛ የአብሮነት፣ ያለመገዛት ስሜትን፣ የአመራር ብስለትን የሚያሳይ ለኛ ለኢትዮጵያውያን ብቻ ሳይሆን ለመላው የጥቁር ህዝቦች የድል ማሳያ አብሳሪ ችቦ ነው። ህዝብና መሪ በአንድ ሀሳብ ውስጥ ሲገኙ ከፊት ለፊታቸው የሚቆም ምንም ኃይል እንደማይኖር አድዋ ታላቅ ምስክር ነው። ዳግማዊ ሚኒሊክ ህዝብን በአንድ ሀሳብ ጥላ ስር በማስተባበር የጥቁር ህዝቦች ድል ተምሳሌት የሆነ ታላቅ ስራ አድዋ ላይ ለዓለም ህዝብ በተግባር እንዲያይ አድርገዋል። አድዋ የጥቁር ህዝቦች መከበሪያና ኩራት፣ የፓን አፍሪካንዝም ጽንሰ ሀሳብ ጅማሩ ነው ቢባል ማጋነን አይሆንም። የቀደሙ አባቶቻችን ታሪክና ድል እያሰብን ታሪክና ድልን እያሰብን ከምርጥ መልካም ስራዎቻቸው ጠቃሚ ትምህርትን በመውሰድ የኢትዮጵያንና የኢትዮጵያዊነትን በጎ ገጽታ ማሳየት የሁላችንም ኃላፊነት ሊሆን ይገባል። በተለይ ደግሞ የአካዳሚ ህብረተሰቡ ገጽታ ሊሆን ይገባል። ከዚህ በመቀጠል ፕሮፌሰር ጣሰው ወልደሃናን ንግግር እንዲያደርጉልን በአክብሮት ጋብዛለሁ። Yes, <Sess> ትንሿ ኢትዮጵያ በመባል የሚታወቀው ታላቁ አዲስ አበባ ዩኒቨርሲቲ በእርግጥም የአንዲት ኢትዮጵያ ልጆች ከተለያዩ የአገሪቱ ማዘናትና ማዕከላት ተሰባስበው የእውቀት ማዕድ ለመቋደስ በጋራ የሚታደሙበት አምሳለ አገር ነው። ከመላው ኢትዮጵያ ወደ ዩኒቨርሲቲያችን የሚገቡ ተማሪዎች ከአካባቢያዊ ማንነታቸው በላይ እጅግ ሰፍተው አገራዊ ውክልናን በማህበረ አካዳሚው የህይወት አውድ ውስጥ በትምህርትና በመስተጋብራዊ አኗኗር ስርዓት በተጨባጭ የሚለማመዱበት የታላቂቱ ኢትዮጵያ አምሳያ ትንሽዬ አገር ነው። ዛሬ ይህች የሁላችን እናት የሆነችው ታላቂቱ ኢትዮጵያ በትክክል ተወክላ የምትገለጽባቸው ተቋማት መሃል አንዱ እና ዋነኛው የሆነው በአዲስ አበባ ዩኒቨርሲቲ የባህል ማዕከል መቶ ሃያ ሰባተኛውን የዓድዋ ድል ምክንያት በማድረግ ዓድዋን ቀደምት ታሪኮች፣ አሁናዊ እውነቶች፣ ፍኖቶች መግለጽ እና መተርጎም የሚያስችል ፍኖተ ዓድዋ የተሰኘ ልዩ ፕሮግራም በመታለማችን የተሰማንን ደስታ በራሴና በዩኒቨርሲቲው ማህበረሰብ ስገልጽ በታላቅ ክብርና ኩራት ነው። ክብራንና ክብራን ዓድዋ ለእኛ ብቻ ሳይሆን ለመላ የጥቁር ህዝቦች ፍኖት ነው። አባቶቻችን ለዚችው ለምንወዳት ኢትዮጵያችን ለህልውናዋ፣ ለሉዓላዊ ክብሯ፣ ለባህሏ፣ ለታሪኳና ለዜጎች የልዩ ልዩ ውበት መጠበቅ እንዲሁም ከፍ ሲል ለዓለም የነፃነትና የእኩልነት ፍኖት ህይወታቸውን፣ እውቀታቸውን፣ ጉልበታቸውን፣ ጊዜያቸውን በአጠቃላይ ሁሉ ነገራቸውን ሳይሰስቱ ሰጥተዋል። የዚህም ዝግጅት ዓላማ ይህንን የኢትዮጵያዊነትን ሀቅና ፍኖት በአእምሮ፣ በልብ፣ በስሜት፣ በመንፈስ እንዲሁም በመላ አካል ህዋስ ውስጥ አስርጾ በዘላቂ ህያው አድርጎ ማኖር መተርጎምም ነው። በመጨረሻም ሁላችሁንም ይህንን አዝናኝና የቀደምትና የአሁኑ ትውልዶች የታሪክ ትስስር ፍኖት የሆነውን የኪነ ጥበብ ዝግጅት ማዕድ በጋራ እንድትቋደሱ እየጠየቁ ቀጥዬ የዕለቱን የክብር እንግዳ ክብርት ወይዘሮ ሀቢባ ፋሪስ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስጋጅ አስፈጻሚ የሆኑትን ንግግር እንዲያደርጉ ወደ መድረኩ እጋብዛለሁ። ዛሬ ለጥቁር ህዝቦች ኩራት ለሆነው የዓድዋ ድል በዓል ስላደረሰን እንኳን ደስ ያለን፣ እንኳን ደስ አላችሁ እላለሁኝ። የተከበሩ ፕሮፌሰር ጣሰው የአዲስ አበባ ዩኒቨርሲቲ ፕሬዚደንት፣ የተከበራችሁ ታዳሚዎችና ክቡራና ክቡራት በዛሬው ቀን ስለተገናኘን እና ትልቁን የአድዋ በዓል ዝክር ለመዘከር ሁሉም ኢትዮጵያውያን በሙሉ እዚህ ስለተገኘ እንኳን ደስ ያለን እንኳን ደስ አላችሁ እላለሁኝ። የብዙሀን ድምፅ የሆነው የኢትዮጵያ ብሮድካስት ኮርፖሬሽን በሀገራችን የትናንትናና የዛሬ ጉዞ ውስጥ በርካታ ገድሎችን ዘግቧል። በርካታ ቁም ነገሮችንም ፈጽሟል። የሕዝባችን ኩራት አንድነትና ሉዓላዊነትን ለማስጠበቅ በሚደረገው ሁለንተና ሂደት ውስጥ ቋንቋ፣ እምነት፣ ጎሳ፣ ባህል ሳይገድበው ያለልዩነት የመላው ኢትዮጵያውያንን ድምፅ በማስተጋባት የብዙሀን አለኝታነቱን አስመስክሯል። ከሀገር አልፎም በአፍሪካ ነጻነት ትግል ወቅት ድምፅ በማሰማትና ለመላው ህዝብ ህዝቦች ጉዳይን በማቀንቀን አፍሪካዊ ተልእኮም በሚገባ ፈጽሟል እየፈጸመም ይገኛል። ዓድዋ የመላው ኢትዮጵያውያን ህብረትና አንድነት የተገለጸበት ልዩነታችን ውበት አንድነታችን ኃይል መሆኑን በተግባር የታየበት ታላቅ የሀገራችን የህዝቦች የጽናት ተምሳሌት ነው። ከዚህም አልፎ የመላው ህዝብ ኩራት ድል ነው። ድምፃዊት እጅጋየው ሽባባው የሰው ልጆች ክቡር ሰው መሆን ክቡር ሰው ሞቷል ሰው ሊያድን ሰው ሲያከብር በማለት እንዳዜመችው አድዋ የሰው የመሆን ክብር ሰገነት፣ አድዋ የሰው ልጆች በቀለም ልዩነት ሊለያዩና እርስ በርስ ሊጎዳዱ ዱ እንደማይገባ ለአንዴና ለመጨረሻ ጊዜ የተከፈለ መስዋዕትነት ነው። ስለ ሰው ልጆች ክብር የተሰዋበት የአባታችን የታላቅ አደራ ቃል ኪዳን ነው በሚል እየተዘከረ ይገኛል። ክቡራንና ክቡራት፣ ታላቁ የጥቁር ህዝቦች ታጋይ ማርከስ ጋርቪን ታሪክና ማንነትን ባህልን የማያውቅ ህዝብ ስር እንደሌለው ዛፍ ይቆጠራል ይላል። የሀገራችን ታሪክ ባህል፣ ማንነት ከትውልድ ትውልድ ማሸጋገር የሁላችንም ኃላፊነት እንደሆነ ኮርፖሬሽናችን በጽኑ ያምናል። እንዲህ አይነት የጥበብ መድረኮች ደግሞ በርካታ ሀገራዊ ጉዳዮችን እያዝናና የሚያስተምር በመሆኑ ሁሌም እንደግፋችኋለን፣ እናበረታታለን። ወጥነታቸውን በተግባር ለማጽናትም ጉዟችን ዛሬ ተጀምሯል። የኢትዮጵያ ብሮድካስት ኮርፖሬሽን ከአዲስ አበባ ዩኒቨርሲቲ ባህል ማገልጋ በመተባበር ይህን የጥበብ መድረክ በመጀመሩ የተሰማው ታላቅ ደስታ በራሴና በኮርፖሬሽኑ ስም ላበስራችሁ ወዳለሁ መልካም የዓድዋ በዓል ይሁንልን እላለሁ። ፍኖተ ዓድዋ 127ኛ ዓመቱን ሲያከብር የዛሬ 127 ዓመት አንቶኖሊ የተሰኘ አማርኛ ቁርጥ አድርጎ የሚያቅ በደንብ የተደራጀ አንድ ኢትዮጵያዊ ሚስት አግብቶ ሁለት ልጆች የወለደ ነው። ውሉን ያፈራረመው ውጫሌ የተባለው 17 የሚለው ውጫሌ ላይ አጤ ሚኒሊክ ሄደው ስለነበረ እዚያ ነው ደርሶ ያፈራረማቸው ሚለውም 17ኛው ቅድም አስጎብኚው እንደነገረን ኢትዮጵያ ከአውሮፓ መንግስታት ጋር ግንኙነት ማድረግ ብትፈልግ ይላል በአማርኛው ብትፈልግ ብትፈልግ በጣሊያን አሊያም በራሷ በኩል ትችላለች ይላል። በጣሊያንኛ የሰፈረው ግን አስራ ሰባተኛውን አንቀጽ የሚለው ኢትዮጵያ ከአውሮፓ መንግስታት ጋር ግንኙነት ማድረግ ብትፈልግ በጣሊያን በኩል ብቻ ነው ይላል። የመጀመሪያው የኢትዮጵያ ኖቭል ጸሐፊ የሚባሉት የዘጌው አፈወርቅ ገብረ ኢየሱስ በዚያ ወቅት ጣሊያን ተማሪ ስለነበሩ ይህንን ነጋሪት ጋዜጣ ላይ ወይም በዛ የታወጀውን አዋጅ አይተው ወዲያውኑ ለምኒልክ ናኩባቸው። ወዲያው ደግሞ ተጠርተው የሄዱት እዚህ ቅርጻቸውን የምናየውና ስማቸው በዚህ የተሰየመው ራስ መኮንን ነበሩ እና ሄዱ። ጉዳያቸውም አልተፈጸመም በዚያ ወቅት። ወዲያውኑ አንቶኖሊ እንዲመጣ ተደርጎ ቤተ መንግስት ክርክሩ ቀጠለ። ብዙ ገንዘብ ይዞ መጥቶ ብዙ መኳንንቶችን ሊያጭበረብር ቢሞክርም በኋላም ማጤ ምኒልክ ይህን አስራ ሰባተኛን አንቀጽ ለፍቅራችን ስንል አቁመነዋል አሉ። በኋላም ከታችኛው ይቅር አይነሳ ብለው ጻፉበት። እሱም አማርኛ ያውቅ ስለነበረ በጣም ደስ ብሎት ፈረመ። በኋላም ወደ መኳንንቶቹ ሄደው ለምን ፈረምክ ሲሉት፣ እንዴ ይቁም፣ አስራ ሰባተኛው ይቁም አይነሳ ማለት እንደ ሐውልት ይቁም ይጽና ማለት አይደለም እንዴ ይሉታል። አይደለም፣ ካሁን በኋላ ተሰርዟል ማለት ነው ይሉታል ተሰርዟል ወደ ቤተ መንግስት፣ ሮጦት ይሄዳል። ከዛ በኋላ ይጨቃጨቃል፣ ይነታረካል። ለምንድን ነው የሚሰረዘው? 17ኛው አንቀጽማ መስረዝ አይቻልም፣ አይቻልም ይላል። አይ አትደንፋብኝ፣ 17ኛው አንቀጽ ተሰርዟል ይሉታል። ለምን ይሰረዛል? አዎ፣ መሰረዝ አለበት፣ በቃ ይሄ እኛን የሚያዋርደን ነው እና ኢታሊያንን በአውሮፓ ዘንድ ውሸታም ሚያስብላል ይላቸዋል እና የእናንተን ክብር ለመጠበቅ ውሸታ መባል አለበት። አይሆንም አይሆንም ይላሉ። በመጨረሻም ያው ዛሬ በኢትዮጵያ የሚገኝ በሙሉ ኢጣሊያ ነው። ወደ ሮማ ይበራል። ጣሊያ ጦርነት ታነሳለች ጦርነት ይላል። ሂድ የፈከርክበትን የዛሬ ሳምንት አድርገው። ለዚህ የሚደነግጥ የለም። እግሩን ለጠጠር ደረቱን ለጦር የማይሰጥ ምንም የሀበሻ ዘር የለም። ሂድ እንደፈከርክ አድርግ ይሉታል እቴጌ ጣይቱ። እሱም አድርገዋለሁ ብሎ ይነሳል። ሂድ እኔ ሴት ነኝ ጦርነት አልወድም፣ ከጦር ሜዳ ሬሳ እንጂ እህል አይታጨድም። ግን እግሩን ለጥጠር ደረቱን ለጽጦር የማይሰጥ አንድ አበሻ ዘር የለም ተባለ። አዋጁም ታወጀ። ይኸው እንዳያችሁት የዛሬ የመቶ ሀያ ሰባት ዓመት የዓድዋ ድል በታላቅ ብስራት ኢትዮጵያውያን ድል አደረጉ። ይህ ድል የኢትዮጵያውያን ብቻ አይደለም። ይህ ድል የአፍሪካውያን ብቻ አይደለም። ይህ ድል የጥቁር ህዝቦች ብቻ አይደለም። ይህ ድል የሰው ልጆች ሁሉ ድል ነው እና እባካችሁ አንድ ጊዜ ሞቅ ባለ ጭብጨባ ይህንን ፍኖተ ዓድዋ መቶ ሃያ ሰባተኛውን አመት እንድናከብር